አንረዳም ማና እኔ አንድ ታሪክ ሳኡዲ ላይ የሳኡዲ ትልቅ ባለሀብት ከሚባሉ ራጅህ የሚባሉ ሰው ያሉ፣ አሁን በህይወት አሉ። አቃቸው አሉ ዋካል ሰው ሁለት ሶስት አመት አውሪያቸው ጾም አሳልፍ ያለው ረሞጣል ባንክ ራጅህ የሚባል ትልቁ ባንክ የሳቸው ነው፣ ሳኡዲ ላይ ያለው አለማችን ላይ ትልቅ ሀብት ካላቸው ሰዎች ውስጥ ናቸው። ሀብታቸውን ግን ሳይሞቱ ለልጆቻቸው ውርስ አከፋፍለዋል። ለልጆቻቸው ሙሉ ያላቸውን ሀብት አከፋፈሉና የቀረ ሀብታቸውን ፋውንዴሽን አቋቁመው እርዳታ ሰጪ ድርጅት አድርገውታል። በአለም ትልቁ የሚባለው ፋውንዴሽን ነው። ከ300 ቢሊዮን ሪያል በላይ ፈንድ የተደረገበት ነው። ራሳቸውን እዛ ውስጥ ተቀጣሪ አድርገው ነው እድሜ እስኪያልቅ ድረስ ብለው የሚሰሩት። የአለማችን ትልቁ ሀብታም ትልቁ የነገሳ ማዕከል ያላቸው ሰው ናቸውና ይህ ሰውዬ በህይወታቸው ውስጥ በድህነት ውስጥ ያደጉ ሰው ናቸው። በህይወታቸው ውስጥ የገጠማቸውን ገጠመ ሲናገሩ ይገርመኛል። ሰውየዋሉ በህይወት ትልቅ ሰው ናቸው። ወደ ሰማኒያዎቹ መጨረሻ ዘጠናዎቹ ውስጥ ያሉ ይመስለኛል። ልጅ እያለሁ ትምህርት ቤት ተማሪ ያለው የድሀ ልጅ ነኝ። አስተማሪያችን የፍልስጤን ዜጋ ነው ይላሉ። ሲያስተምረን የሆነ ፕሮግራም ላይ የሳምንቱ የእረፍት ጊዜ በአመት የሚመጣ ልጆች የረፍት ጊዜ ና መዝናኛ ፕሮግራም አለ። ለዛ አንድ አንድ ብር ክፈሉ ተባለ። አንድ ብር መክፈል የሚችል ቤተሰብ የለኝ። ያንን ሁሉም ልጆች ተማሪዎች ክፈሉ፣ እኔ ብቻ ቀረዋል። በጣም ልቤ በህይወቴ የተሰበረ ይላሉ። ያችን አንድ ብር ባለማምጣቴ ና የልቤ መሰበር አይቶ የአስተማሪ ሊያግዘኝ ፈለገ ና ግን በቀጥታ ማገዝም ደግሞ እኔን ማሳነስ እንዳይሆን ተሰምቶት ጥያቄ ጠይቃለሁ። ለዚህ ጥያቄ መልስ የሚሰጠኝ ልጅ አንድ ብር ሸልማለሁ አለ። ቀላል ጥያቄ ጠይቀኝ፣ ጥያቄውን እኔ መለስኩለት፣ አንድ ብሯን ሰጠኝ አሉ። እዛ ፕሮግራም ላይ ተቀላቀሉ። በህይወቴ እንደዛን ቀን ተደስ ቻላቅም ይላሉ። አላህ ነገሮችን ለወጠ፣ ሀብት መጣ። ሀብት ሲያገኙ ሰው የመጀመሪያ የፈለጉት ያን አስተማሪ ነበር። የአስተማሪ የት አለ ብለው ሲሉ ጅዳ ውስጥ ነው የሚኖረው፣ ጡረታ ወጥቷል፣ ኑሮ ተበላሽቶበታል። ሲያገኙት እከሌ ከሌ የሚባል ተማሪ ከዚህ አመታት በፊት ለዚ ትምህርት ቤት ላይ ታስታውሳለህ? አስታውሳለሁ። ሞመንቱንም ስነገረው አስታውሰዋለሁ አለኛ። ምክንያቱም አረሳውም፣ ምክንያቱም በዛች ስሜት ውስጥ ተፈጥራ የነበረችውን ደስታ በህቴ ውስጥ ታትማለች። አረሳውም ና ልዩ ጊዜ ነበረች ይላቸዋል። አስተማሪው እኔ ለዛች ላደረክልኝ ውለታ ሙካፋ ለዛች የምትሆንልኝ ምንድን ነው ለውለታ መልስ ለመስጠት ትንሽ ነገር አዘጋጅቻለሁ፣ ና ና ተቀበለኝ ይሎታል። ወስደው ጅዳ ላይ አለ የተባለ ትልቅ የሀብታም ሰፈሩ ውስጥ ዘመናዊ ቪላ፣ ይሄ ቤት ያንተ ነው አሉት። እዛ ቤት ዘመናዊ መኪና ተቀምጧል። ባንክ ውስጥ ይህን ያህል በመቶ ሺ የሚቆጠር ሪያል አካውንት ውስጥ አስገብቻለሁ። የሂሳብ አካውንት ይሄ ነው፣ ተቀበል። ሰውዬው በጣም ነው የደነገጠው። ለአንድ ብር ይሄ ሁሉ ዋጋ አላቸው። ያቺ አንድ ብር በህይወት የፈጠረች ላይ ደስታ፣ ይህን ያክል ቢሊዮን አግኝቼ ዛሬ ደስታ የለኝም አሉት። ያን ያቺ ደስታ ዛሬ አላገኘኋት። ለዛ ደስታ ደግሞ ምክንያቱ አንተ ነህ። ይሄ ደግሞ ፈጣሪ ነው። በህይወታችን ውስጥ ብዙ ነገር ያደረገ ፈጣሪ፣ እንዳልከው ትንሽ የሚመስሉ ግን በጣም ትልልቅ ነገሮችን የሰጠ ፈጣሪ። ትንሽ ነገር አጣን ብለን ወይም ጎደለን ብለን አንዳንድ ጊዜ ምን ይባላል መሰለህ፣ በስመ አብ እናስተምሮት። ዱዓ ስታደርግ አላህ የሚሰጥህ ብዙጊዜ ዱዓ እናደርጋለን አደለ? ጸሎት እንጸለያለን ጌታ ይህ እናደርግልኝ ብለን ላለ ፈጣሪ ግን የሚያደርግልን እኛ የጠየቅነውን ሳይሆን ለእኛ የሚጠቅመውን ነው የሚያደርገው። ልዩነቱ የዱዓ ባህሪ